ሰምቼ ዛሬ እንግዲህ በአንዳንድ ነገሮች ምክንያት በዚህ ሳምንት የተፈጠረ ነገሮች ቤተሰብ እንዴት ናችሁ? ደህና ናችሁ ወይ አላችሁ ወይ ማለት ነው። እና አብርሽና ሩተ ሲጀመር አንድ ላይ ሲመጡ ማለት ነው አይወዱም ታውቃላችሁ። ይህንን ሁላችንም እናውቃለን ማለት ነው። እና ዛሬ ደግሞ እንግዲህ እንዳያችሁት ባለፈው ብዬ ነበረ። ተመትቻ አለሁ ብላ ወይም ደግሞ ፕላስቴር አድርጋችሁ ምናምን ትመጣላችሁ እርግጠኛ ነኝ። የኔን ሰምታችሁ ደግሞ እንዳትመጡ ብዬ አስጠንቅቄያቸው ነበረ። ግን አልቀራለንም መተዋል ማለት ነው። የእውነት ለመናገር አብሪሽና ሩታ አንድ ላይ ሲገናኙ ማለት ነው በጣም እኔንጃ አላውቅም፣ አብሶ ሄርሜላ አትወድም። ይህንን ሁላችንም እናውቃለን ማለት ነው። ነገር ግን ከትላንት ወዳ ወይም ደግሞ ትላንትና አቤል የሰራውን ቪዲዮ አይታቸዋል ማለት ነው። እሱም ደግሞ ሄርሜላ ይዞ ለመጣ ኢቨን ማለት ሆን ብሎ በቃ ከአብሪሽ ጋር ለማገናኘት ሄርሜላ ነው ይዟት የመጡት ማለት ነው። ልንገራችሁ፣ ነገር ግን ያም አልቀረላቸውም። እንግዲህ ዛሬ ደግሞ ሄርሜላ ተመታች ብሎ ከሄርሜላ ጋር ነው እያመጡት። ምክንያቱም አብሪሽና ሩታ አንድ ላይ ሲመጡ የእነሱ መንፈሳችሁ ደስ አይላቸው፣ ገባቸው አደለም? አሁን እንግዲህ አብሪሽ ራሱ እውነት መስሎ ማለት ነው ይዟት መጡ፣ ይዟት መጣ። ይኸው እዩት። በማታ ሄርሜላን መንገድ ላይ ጠብቀው ፈረንጁና ቢኒያም መተዋታል። እሰይ፣ እንኳን ቀጠቀጧት፣ ያንሳታል፣ ገና ያንሳታል፣ በደንብ መመቷት ነጻ አድርጎ ልክ በዱላ ማለት ነው ያንሳታል። እንደውም ይሄ እኮ ትንሽ ነው፣ አብረሽ ትንሽ ነው። ቅጥቅጥ በመንግስታት አካባቢ ነው እንዳለ ሴቷን ሰንበር በሰንበር አድርገው ምናምን ነገር ነው የሸኘሁት ማለት ነው። እና በዚህ ልክ በማያገባቸው ላይፍ ገብተው በማያገባቸው ላይፍ ገብተው አንተ ራሱ ምን አገባ አንተ ራሱ ምን ቤት ነ አንተ ራሱ ምን ቤት ነው ለእሷ ተከራካሪ እየሆንኩ ማለት ነው። ለሮታ እንኳን እንደዚህ ተከራካሪ አልሆንኩም። ምን ቤት ነው አንተ ራሱ ለሄርሜላ ተከራካሪ የምትው ነው? እስኪ ንገረን። ምን ቤት ደግሞ እስቲ የተመታ ቦታ እስቲ የተመታችሁን በደንብ አሳይ። እንደዚህ አንድ አይነት ለብስ ለብሳችሁ ምናምን ሽብር ቅብራችሁ ሜካፕ በሜካፕ ተቀብታ ፀጉሯን ተሰርታ ምናምን ይኸው ዝንጥ ብላ ነው የመጣችሁ። የቱ ጋ ነው የተመታችሁ? ፀጉሯን መቼ ነው የተሰራችሁ? እስቲ ንገሩ። መቼ ነበር የተሰራችሁ ፀጉሯን? እንደዚህ ተመታ ከሆነ ትናንትና ማታ እንዴት ፀጉሯን ተሰራች እንዴ? ጽድት ብላ እንደዚህ መጣች። ከሀኪም ቤት የወጣች ትመስላለች። ወይም ደግሞ ታክማ ምናምን ፊቷን ምናምን ኧረ እንኳን ተመታች እሷንም በዚህ ልክ መጉዳት አይችሉም እ ዛሬ ነገር ብትከስ እነዚህ ልጆች በእርግጠኛነት እስር ቤት ይገባሉ። እና ያንን ደግሞ እንዲሆን አልፈልግም፣ እኔ ጓደኞቼ ስለሆኑ ነው። እና ተረጋጊ፣ ምናምን ምናምን ነገር ብያት አረጋግቻት፣ እኔም በጣም ተናደድኩኝ። ግን ደግሞ በቃ ሲጀምር ማለት ነው አብረሽ ወደ ክስ አትሄድ ማለት ስለ መንግሥት ሰራተኛ ወይ ደግሞ የክስ ነገር አትይዝ ማለት ነው። ገባ አይደለ? አንተም አልተከሰስክ፣ እሷም ራሱ አልተከሰሰችም። በትዳር መሀል ገብታ ትዳር በጥብጣ ማለት ነው። አንተ ራሱ ከሚስት ውጭ ከሌላ ሴት ጋር እየሆን እየተሳሳምክ ምናምን አንተ ራሱ አልተከሰስክም። እንኳን እሷ ልትከሰስ እንኳን እነ ትንሹና እነ ፈረንጁን ቢኒ ሊከሰሱ ማለት ነው። ወደ ክስ ብኬድ ደግሞ አንተ ራሱ እስር ቤት ትማቀቅ ነበረ። ዛሬ ለመጨረሻ ጊዜ እናውራቸው ብዬ ስላሰብኩ ነው የቀጠልኳቸው ማለት ነውና፣ እነሱም በሰው ህይወት ገብተው ለጊዜ ልክ እሷን እስከ መጉዳት ድረስ የማድረስ መብት ማንም አልሰጣቸውም ና አንዳንድ ጊዜ ነገሮችን እያገናዘብን እየተማማርን ቢሆን ጥሩ ነው። ወጣት ስንሆን ቢያንስ ነገሮችን እያገናዘበን ብናደርግ ጥሩ ነው እና ባለፈው፣ እንደ ቀልድ ቀልድ ነው ነገሩ የታለፈው የነበረው ማለት ነው እና ዛሬ ላይ ከሩ እንደዚህ መንገድ ላይ እስከመጠበቅ እስከመምታት ከተደረሰ፣ ነገ ከነገ ወዲያም አይሆን ነገር ሊፈጠር ይችላል። ስለዚህ ዛሬ ይመጣሉ። ፈረንጆን ድንያምም ምን ስለሆኑ ወይም ማን ስለሆኑ እሷንም መምታ አንተስ ማን ስለሆንክ ምን ስለሆንክ ለእሷ ተከራካሪ የምትሆነው? ምን ስለሆንክ ለሚስት እራሱ እንደዚህ አልተከራከርክም። ንገረን እስኪ አንተ እራሱ ማነህ? ምንድን ነህ? ምን ስለሆንክ ስለሷ ተከራክረ እነ ቢኒያም ጠርተ ልታወራቸው? ምን ስለሆንክ ማለት እስቲ ስለ ራስም ማ ንቻሉ እንዲነግሩ ይፈልጋሉ። እኔ ማለት ነው ወይ አሳቢ አይነት ነገር መስለው እሷን እየጎዱ ምንም ማታቅልኝ ማለት ነው። በዚህ ልክ ደግሞ ማጎዳራት ምንም ማታቅልጅ አይደለ ወተት ገዛላት ወተት ግዘላት፣ ዳይፐር ግዘላት፣ ዳይፐር አድርግላት። ወተት ገዝተህ ደግሞ ስጣት። በጣም ህፃን ናት፣ ምንም አታውቅም። ለሚስትር ራሱ እንደዚህ በተከራከርክ። ለሷ የምትከራከረው እንደሰራው ስራማ ቢሆን አንተ በዚህ አይደል? እኔ በሁለቱም ልመታቸው ነበረ

የቱ ጋር ነው የተመተቹ? የቱ ጋር ነው የቀለው? ማለት እስቲ ቤተሰብ የሚታያችው ከሆነ አሳዩኝ። እስቲ የቱ ጋር ነው የቀለው? የቱ ጋር ነው የተመተቹ? አብሬሽ በጣም አሽቃበጥ በጣም ማለት ነው፣ በጣም ለሚስት አሽቃበጥ። ሴት ልጅን እንዴት ትመታለህ? አይደለ የሴት ልጅ እንኳን እዛው ይቀመጥ ማለት ነው። ለሴት ልጅ ልክ ተከራካሪ እንደሆንክ፣ ለሴት ልጅ ልክ መብቷን ጠባቂ እንደሆንክ ተው አንተ ለሚስት ተከራከሪ ያለው የሚስትን መብት ያልጠበቅ ሰውዬ ማለት ነው። አሁን መተ ሴት ልጅን ለምን መታ ምናምን አትበል። ለሴት ልጅ ልክ ተከራካሪ ወይ ደግሞ ሴትን ልጅ እንትን እንደምትል ሆነ ማለት ነው። በምን አይነት መንገድ ብታስባት ነው ልጅን በዚህ ልክ ምታሰቀያት? ማን አንተ? ምንድን ነው አንተ ራሱ ማለት ነው እንደ ዶሮ ቢደፈን ነገር። ከነገ ወዲያ አንተ ምን ታርግላት ነገር ምንም ላላደርግ የምችላለሁ እና ደግሞ ምንም ነገር ስለ ላያገበኝ ይችላል። ግን ደግሞ የተናገረችኝ ንግግር አሁንም ቢሆን አንተ ያልተረዳኸኝ ነገር ቢኖር እሱ ነገር የፈለገ ነገር ትናገር፣ የፈለገ ነገር ተበለ ከፈለገች አንተ ተቆርቁረን አሁን እኛን እየወቀስክ ነው ያለ ነው። አዎ በደንብ ነው ቆረቆረን። እሺ፣ በደንብ ተቆርቁረን እላት በቃ። እችላለሁ የፈለገ ነገር ቢሆን ደግሞ እንደዚያ አላለን። ያልኩህ እኮ አንድ ቀስ መነጋገር እችላለሁ። የፈለከውን ነገር እኔ ከዛ በፊት ሩሙስ ትመታችኋል አይደል? አይደል? ሩሙስ መተን ተነጋግረናል ምናምን ምናምን። በቃ እንደቀለቀን ነገሮችን አልፈያቸዋለሁኝ። ስለምትቆረቆርላት ፊትን ስለምሰጥ ሚስትን አስደፍረ ሲጀምር ማለት ነው። እሷ ሚስትን አንተ አጠገብ ሆና እራሱ ማለት ነው ሩታን ስትሳደግ ወይም ደግሞ ሩታን እንደ የሆነ እንደ ሌላ ነገር አይነት አይታ እንኳን ለሩታን መልስ ስትሰጥ ራሱ ማለት ነው። አብሪሽ ምንም አይላት። ለዛ ነው እንደዚህ ተለጥፋ እጁ እትላቀቀው ገባቸው አይደለ ዛሬ ጨራሽ ማች ለብሶ መጡ። ግን ደግሞ መምታት ደረጃ ከደረስ አንተ በጣም ጠግባል። ጠጋብ የሚያስተነፈሰል ነገር ያስፈልጋል ማለት ነው ይችላል። እሱም ብቻ ሰርች በአብርሃም በኩል ስለማቀናው እንጂ አሁንም ቢሆን ማሳሰድ ገባ ህግ ቦታ ሄዳለ ህግ እናንተ ህግ ታውቃላችሁ ብሽ ቁላ ማለት ነው ህግ ይላሉ እንደዚህ ህግ መቼ ታቁና ነው ማለት ነው ህግ መቼ ታጨና ህግ ህግ ትላለች እንደ ባለትዳር መሀል ገብተን የሰውን ህይወት በጥብጣ ሲያቅ የመጨረሻ እንትን ስትል ደሞ አሁን ምን ትላለች ህግ ህግ መቼ ታቅና ነው ህግ ህግ ወደ ህግ ኬሹማ አንቺ እራሱ እስር ቤት ነው የምትገቢ። ይገባሽ አደለም። የሆነች አስቀያሚ ማስረጃ አምጣ። ያለ ማስረጃ አንድ ነገር አይሆንም። አንድ ቀን ቢታሰሩ ነው ገባ። ማስረጃ አምጣ። እሷንማ ያለ ማስረጃ ነበር። አሁን በማታ ቅጥቅጥ አድርጎ መልቀቅ። ማስረጃ አለ። እነሱ ሲመቱ ማስረጃ አለ ነበረ ፈረንጁ በዚህ ልክ ልባይ በጠህጣንነት ተያዘ፣ እንደ ቀላል ቆሎ። ይሄ አንዳንዱ እድሜህ ነው በእራስህ እጅ የምታሳጥረው። የማንንም እየጎዳህ አይደለም። እኔንም እሷንም እየጎዳህ አይደለም። አንተ ቢያንስ የአራት ዓመት ታላቁ ሆናል አይደለ? ለፈረንጁ እንዴት ይህን ነገር ሲያደርግ አብረህ ተባብረህ

ምን ማገበኝ ግን ደግሞ እዚህ አያችሁት ፈረንጁ ሲጀመር ማለት ነው፣ ትክክለኛ አነጋገር ነው የሚናገረው። ምክንያቱም ከሩታ ውጭ ማንም ሰው አብሪሽን እንዲያቅፍ አይፈልግም። ሲቀጥል ደግሞ ባለትዳር ወንድ እንደሆነ እንድታቅ ነው የሚናገር። ግን አብሪሽ ምን አገባ የሚሰጠውን መልስ ይዩት ትቀፈኝ እንደፈለገች ታርገኝ፣ አንተ ምን አገባ እያለው ነው መልስ የሚሰጠው ማለት ነው ማውራት

እኔ ምሉ ማለት ነው። ፈረንጁ ሲጀመር ማለት ነው፣ በጣም ህፃን ልጅ ነው። ሲቀጥል ሀያ ዓመት ራሱ የሞላው አይመስለኝም። ይቺ አሮጊት እንዴት ነው የሚያፈቅራት? ሲቀጥል ደግሞ ሴት አዳሪ ምን ዋስ ተወዶ ነው ይቺን የሚያፈቅራት ማለት ነው። ፈረንጁ ምን ጎሎበት? አብርሽ ግን ማለት ነው እየሮጠ የሆነ ነገር እንትን ስልትሉት፣ በቃ አፍቅረህ ነው የሆነ ነገር ብለ ነው ኢትዮጵያ ራስን ራስ አክብሮ ሲጀመር ፈረንጁ አብራም በጣም ታጋሽ ስለሆነ ነው እኔ ለሱ የሰደበችው ስድብ ለኔ ሰድባ ቢሆን ድሮ ገላት ነበር የሰደባቸው ስድቦች እንዳለ ለክብር የሚመጥኑ ነገሮች አይደሉም ምን ክብር አለን እኛ የሰው ልጆች እኮ ምንም ክብር የለንም ምን ክብር ነው ሰው ሰው ስትሆን በሰውነት ልትከበር ይገባል ሰው ነን እኛ ምንም ክብር የለንም ለካ ለዛ ነው አብሪሽ ክብር የማያውቀው ገባችሁ አይደል አብሪሽ ስለ ክብር አያውቅም ጭንቅላቱ ባዶ ሆኖ እየሆነ ለመናገር ማለት ነው። አያችሁት አይደለም? ስለ ክብር የሚባል ነገር አያውቅም። ለዛ ነው ለካ ሄርሜላ እንደፈለገች ሰውነቱን እንድትጫወት የሚሰጠው እ ለራሱ ክብር የለም። ቤተሰቡንም ማያስከብረው እነጋሽዬ ሲሰደቡ እነትዬ ሲሰደቡ ለካ ክብር የማይሰጠው ለቤተሰቡ ክብር ስለሌለው ነው። አያችሁት። ስለ ክብር አያውቅም እ የሰው ልጅ ከምንም በላይ ክብር ነው። ለካ ሩታ ላተሱንም ትንሽ መታ ክብር ያስለመደቻችሁ ለእናንተ

አብርሽ ሁሌ አንተን ተመክተህ ነው የምታወራው። በቀደምም አንተን ተመክተህ ነው፣ እንደዛ ስታደርጊ ነበር። ዛሬም አንተን ተመክተህ ነው። በኋላ ህይወት አይገባም። እኔ አለም ነው ይገባታል። ጥፊ አይደለም ፈረንጁና፣ ቢኒ ማለት ነው አድርጓት እንደት ሞት እንደትነሳ ማለት ነው ያንሳታል። አብርሽ እየሮጠ ሆስፒታል ሄዶ እያያት ማለት ነው ያንሳታል። ለራሱ ያቆትእንደሚያቆትእ ከአንተ ጀርባ ሆና እያደረገች ያለ ነገር አይታይዋል፣ ቪዲዮ ላይ ችግር። እሺ በቃ አንተ ሴት ስለሆንክ እንላት እንደፈለገች ወቀን እኔ ግን ሌላ ኬዝ ያለህ እየመሰለኝነውሳሆነልኝ ከዚህ በላይ ብዙ ባንድ ይሻላል ብዬ ነው የማስበው። ምክንያቱም ከዚህ በኋላ አንቺም የምታረጊው ነገር ታቆሚያለሽ ከኛ ጋር ምን እኮ አብርሃም አለ ገረማል ሳንሰ ብላኝ ነው እንጂ እዚህ አይመለሱም። ክብር የሚገባቸው ስነ ስርዓት የሚገባቸው ሰዎች አይደሉም። እሽ፣ መጀመሪያ አንቺ ክብር የኖርሽ ለመጀመሪያ ለራስሽ ማለት ነው። ሲቀጥል፣ አብርሃም እንደውም ለራስ መጀመሪያ ክብር የኖሩ ገባ አይደለ? ክብርን ስታውቁ ነው የምትከበሩት። እናንተ ክብር ቢሰዎች ማለት ነው። ገባችሁ አይደለ? ስለዚህ ስለ ክብር አታውሩ፣ ለራሳችሁ ክብር ሳይኖራችሁ ማለት ነው። ገባችሁ? የኔ ቤተሰብ ሰላማችሁ፣ ዘልኝ ወዳችኋለሁ። ባይ ባይ።